በጣም ተነስተልኝ፣ ውድ ወንድሞቼ አድማጮቼ፣ እንዴት ናችሁ? እኔ በጣም ደህና ነኝ። ያው በተመሳሳይ ቪዲዮ ባልልም፣ ያው በአቤል ጉዳይ ተመልሼ መጥቻለሁ። በእውነት ነው የምላችሁ፣ ዛሬ በልኡል በተለቀቀው ቪዲዮ በጣም በጣም ተናድቻለሁ። እኔ ምን እንደምላችሁ አላቅም ግን እኔ አሁንም ደግሜ ደግሜ እምለው ማለት የምፈልገው ያው በተከታታይ እየቆረጡት ማሳያችሁ ቪዲዮ አለ። ግን እኔ ልረዳ ያልቻልኩት ነገር ልኡል እንዴት ነው የዚህ የዘበኛው አበበ ውሸት ሊታየው ያልቻለበት ምክንያት አልገባኝም። በእውነት ነው የምላችሁ ሊገባኝ አልቻለም። ታውቁት የአቤል ጉዳይ ነው ብዙዎቻችን ብዙዎቻችን እንቅልፍ የነሳን ያጨናነቀን ነገር ስለሆነና አንዳንድ አስተያየቶችንም ሳነብ እኔም ሀሳብ የነበረውን በበለጠ ደግሞ እንድንወያይበት እናንተም ደግሞ አሁን እንደነገርኳችሁ ዋናው ነገር የኛ አላማ ምንድን ነው? ልኡል ጋ ጫና ለመፍጠር ነው። ለምን እሱ ትንሽ ይሄ በራሴ አስተያየት ነው። ከዋናው ዋናው ከፖይንቱ እየወጣብን ስላስቸገረ ስራውን እየሰራ ነው። ግን አንዳንድ ጊዜ ፎከስ ማድረግ የሚገባውን ትቶ በመሃል የሚጥላቸው ጣልቃዎች ስላጨናነቁንና ይህን ነገር ለማድረግ ከማድረግ እንዲቆጠብ እና ደግሞ ለሌሎች እንደምናውቃቸው ለአቤል ጠላቶች ለአገር ለኢትዮጵያ በአጠቃላይ ጠላቶች ለሆኑት እነዚህ ሰይጣን ለሚያመልኩት መንገድ መፍጠር ነውና ይህን እነሱ በሰሩት ቪዲዮ ላይ አንዳንድ ምንችም አፍንጫ ላይ ያለውን ችግር ችግራችንን ራሳችን አናየውም፣ ሌላ ሰው ነው የሚያይልንና ምናልባት እኛ እያየን ያንን እንደው ትኩረት እንዲያደርግ እንድናሳስበው በሚል ነው። ለማንኛውም እስኪ በመሀል በመሀል ቪዲዮ እንለቃለሁ እኔ ትኩረት መሰጠት አለበት ብዬ የማስበውን። ለማንኛውም እስኪ እች ቪዲዮ አይታችሁ ተመልሰን እንምጣ። እኔንም አልተውከው አልጋ ክፍል እኮ ነው። ሌት እየመጥቼ እኮ ነው። ደህና ነኝ። ምንም አላደረጉህም? አረ እኔ ምንም አሉ እንኳን አንቺ ነኝ። ደህና ነኝ። እኔ አንቺን ሲከታተሉን አገኘሁ ምን ነው በማኘታታችን እንቀራለን። ስማችሁ እዚህ ጋር ለልጅቷ ሲነግራት፣ ያው ተደብቆ የነበረው ሀሳቡ ምንድን ነው አጥንቶ ተደብቆ በጎን ሄዶ ለማመስከር ነበር። ያው እንደሰማችሁት ደግሞ አንቺን ተከታትለው ነው እኔን ያገኙኝ ብሎ አለ። ያው መገኘቱ ስላስደነገጠው ያለውን ሪያክሽን እያየን ነው። ደግሞ ሁለተኛ ላይ ያለውን ደግሞ እስኪ ስሙት። እሱ ጋር የሚመጡ ሰዎች ናቸው ይዛለት እኔ ዱሌ ጋሊየርስን እየተከታተሉኝ የነበር እኔ አውቃቸዋለሁ፣ ባይን በደንብ እርሱ ጋር ሲመጡ የአቤል ሰዎች ናቸው። እኔን እያባረሩኝ እየተከታተሉኝ የነበረው ነው ያልከው። ው ሲጀምር እንዴት ነው ከቤት እንዴት ወጥተ ነው ሊከታተሉ ይቻሉት? እኔ ዛለት እረፍት ነበርኩ። እሺ፣ እረፍቴን ዝም ብዬ አንዳንዴ እቃም ገዛለሁ ብዬ ሶታ እየተከታተሉኝ ነበር። ሻይም ልጠጣ ቁጭ ስል ቁጭ እላሉ፣ ትንሽ ረቅ እያሉ ከዛ ሳያቸው ደግሞ አውቃቸዋለሁ እነሱ ቤት መጥቶም ስላየዋቸው አውቃቸዋለሁ። ከዛ በቃ ቀስ ብዬ በመናሪያው ገባው እዛ ስልኩን ያስቀመጥኩበት ቤት አረፍኩ እና እዛ ተደበቅኩ። ወገኖች የሰማችሁ እንግዲህ ዛሬ ለልዑል እና ለአቤል ቁጭ ብሎ የተናገረው ምንድን ነው፣ ወደ ልዑል ጋር ሲሄድ ያንተ ሰዎች ያዞኝ አለ። አዳምጣችሁታል። ከዛ ደግሞ ግን መጀመሪያ እኔ አሁንም ይሄን ነው እንዴት ልዑል ይስታ፣ ለምን ይሄንን አያፋጥጠውም ብለው ይሄን ነው። ልዑል ግን ለብቻው የጠየቀው ጊዜ የተገኘ ጊዜ እናቱ ጋር ሲያገናኘው የተናገረውን ግን ሰምታችሁታል። እረፍት ሁኜ ነበረ። ለእረፍት ሁኜ ነው የወጣሁት፣ አንዳንድ ሾፕ፣ አንዳንድ ቃለ መግዛት ስል ነው ሲከታተሉኝ ያየውኝ ብሏል። እንግዲህ ተመልከቱ፣ የትኛው ነው የሚታመነው። ከዛ ውጭ ደግሞ ከዛ ውጭ ደግሞ ስልክ የተደወለበት ቀን እውነቱን ሳይናገር ቀርቶ ውጭ መሆኑን ሳይናገር ቀርቶ ሰዎቹ ሻይ ሲጠጣ ሲከታተሉት እያወቃችሁ የልዑል የአቤል ቅርታ የአቤል ተቀጣሪዎች መሆኑን ካወቀ ልዑል ሲደውልለት በስልኩ ላይ አረኔ አላቃቸውም የሚለውን እስኪ ደግሞ ይህን ሰምተን እንምጣ። በሌላው እንዲ ያለው ነም ሲጀምር የእሱ ድምፅ መች ነው እንዲህ መንቀጥቀጥ የጀመረ? እና ቆይ ለምንድን ነው ታዲያ ቤት ነኝ ብለው ነው ያወራኝ? አሁን መኪና ቢልን ስልካችሁ ታዲያ የት የት ሊያገኙት ነው? ደውሉለትና ወይ ደግሞ በስልኩ ትረሳ አርጉትና ያለበትን ቦታ ወቁ። በአፋጣኝ እንድታገኙት እፈልጋለሁ። ምክንያቱም የሚዋሽበት ምክንያት ምንድነው? የምናደርገው ነው እንድትረጋጉ እፈልጋለሁ እናቴ፣ እንድትረጋጉ እፈልጋለሁ። እየሰማሁት ያለውት ድምፅ ትክክል እንዳልሆነ ነው። ነገር ግን ቤት ደግሞ ባዶ ከሆነ ቤት ውስጥ ማንም ከሌለ ቤት ነኝ ብሎ ለምንድን ነው አሸኘ? ወይ ምንድን ነው ማለት እኮ የነገራችሁ ነገር አለ። አንተ ፊት ነው የማወራ አለ እኮ ምንም። እኔም የምነግራችሁ ነገር የለም። ብቻ እዛ ነው እሱ ይቀበላቸዋል ከዛ በኋላ የምነግራችሁን ሚስጥር የማውቀውን ሁሉ እሱ ፊት ነው የምነግራችሁ። ብቻችሁንም አልናገርም ብሎ እኮ ነው አንተ ጋር ቁጭ ብለን ያለ ነው። ኧረ ጉድ ነዋ! ደግመን እንደውልለት እሱ ጋር ነው። ቆይ እስኪ ለምን ቤት ነኝ እንደ አበበ እኔ የምልህ ቤት እንዳለውን አውቅ ያለው አሁን ቤት ደውዬ ነበር። እና ቤት እንዳለውን ከውቅ ያለ ለምንድን ነው ቤትን ያልኪኝ? ልኡል እኔ እኮ የሆኑ ሰዎችም እየተከታተሉኝ ነው። እና ማለት የሆኑ ሰዎች እየተከታተሉኝ ነው። አረ፣ እኔ ማንነታቸውንም አላውቅም፣ እየተከታተሉኝ ነው። ግራ ገባኝ ኮ እኮ የት ነው ያለው? የት ነው ያለው? እኔ ብቻ ሸሸት ግብዬ ነው አንድ ቦታ ነው ያለሁት። ግንብዬ መቼ ለአቤል ደውለለታል ለአቤል ደውለለታል ወይ? አረ ለእሳቸውም አልደወልኩም። በቃ አጋጣሚ ሲወጣ ሲከታተሉን ጊዜ በቃ በዛው ጠፋውባቸው። እኮሽ ያለህበትን አካባቢ ያለህበትን አካባቢ እኮ ምን ውስጥ እንዳለ አካባቢው ምልክቱን ምንም አታውቅም? እኔ በቃ አድጋ ይዤ ነው ያለው። እኮ የት አካባቢ ነው ንገረኝ። እስኪ አልጋ ያዝክበት የት አካባቢ ነው? አካባቢውን ቢያንስ ንገረኝ። የት መናሪያ አካባቢ ነው? እንግዲህ እንደሰማችሁት እኔ የእሱ ቤተሰቦች ራሳቸው በፕሮግራም አላማ ተደርገው ተቀናርሽተው ለነሱ እሱን ለማገዝ ነው የመጡት እንጂ እውነት እንኳን እውነትና እንኳን ስለ ልኡል ስለ አቤል መናገር የሚፈልግ ቢሆን እናቱና እህቱ ምን አገባቸው? ፖሊስ አይደሉም ለፖሊስ ነው መስጠት ያለበት። ልኡልን ሊነግረው ይችላል ግን እነሱ መምጣት ያለባቸው ለምንድን ነው? እነዚህ አሁን እንድታውቁት የምፈልገው ምን ነገር አለ መሰላችሁ፣ አቤል የሚጣላው ከአንድ ሰው ጋር አይደለም። በሰላሳ አመት ውስጥ የተደራጀ ወንበዴ ሌባ በውጭ የሚመራ እንግዲህ የውጭ እንግዲህ ተመልከቱ፣ ስንት ሰላዮች ምናምን ምናምን ሆን ብለው ትምህርት የሚሰጣቸው ናቸው። እነዚ ደግሞ ወንጀል የሚሰጣቸው ደግሞ ትምህርቱ ይሄ ነው። ዋናው በቃ እንዴት አድርገው ወንጀልን እንዴት እንደሚያጠፋፉ። እች ልጅ እህቷ እህትየዋ ራሱ እቺ ድራማ መሰራ ነው የምትመስለው። እንግዲህ እናንተ ታዝባችኋት ትሆናላችሁ በትክክለኛ እነዚህ እህትና እናቱ ቁጭ ብሎ ድራማ የሚሰሩ ነው የሚመስለኝ። የማይገባይ ነገር አሁንም እንደነገርኳችሁ የልኡል ነገር ነው። በዚህ ደረጃ እንዴት ሞኝ ሊሆን ይችላል። እንዴት በዚህ ደረጃ ሊሞኝ ይችላል? መንገድ ከፈለገ ልኡል ያለው እዚህ ነው፣ እናቱ ከዛ ምን ማስመጣት አስፈለገው? ደግሞ በዛ ላይ ደግሞ ለእናትየው መጀመሪያ ሲጠይቅ ምንድን ነው ይሄ ልጅ፣ ይሄ ልጅ ያለ የወንድሙን ነው እንጂ የሚያወጣው ስላቤል አይደለም። ይሄ ልጅ ወንድሙን ነው ሲቃወም የምንሰማው። እና በሁለት ተወጥሮ ነው ያለው። እዚህ እውነታዊ እያስጨነቀችው ነው፣ እዛ ደግሞ ወይ ህይወት ወይ ገንዘብ እያስጨናነቀው ነው። እና ይሄንን ነገር እንዴት ነው ልኡል ሊረሳው የሚችለው እንዴት ነው ይህንን ሚስ የሚያደርገው? በነገራችን ላይ እኔ ግራ ስለተጋባ ሆነ። እዚህ ላይ ደግሞ እንግዲህ እሱ በቀን ነው መቀነው ገበያ ላይ የወጣው ከምሽቱ አራት ሰዓት ላይ አይደለም። ልጁ ደግሞ ሲጠየቅ እንደሰማችሁት ሆቴል የመጣው በሌሊት ነው ከመሼ ነው። እንደውም አልጋ ላናስይዘው ፈልገን ነበር ከሌሊት ሁለቱ ነገሮች ይጣረሳሉ። እሱ በቀል ነው ተሽሎክሎኮ የተደበቀና ሆቴል የያዘው በቀል ነው። አቤል ያናገረው እንዴት ለሊት ሊሆን ቻለ? ይህንን ራሱ ማጣራት መቻል ነበረበት አቤል። ሁለት የተጣረሰ ነገር ነው በቀል ላይ መሻ ይስጠጣ ምናምን ከዛ እያየዋቸው ነበር የአቤልን ልጆች እያየዋቸው ነበር። ከዛ አምልጬ ሄድኩና እዛ ሆቴል ያስኩኝ አለ። ሆቴል ገባ ሲያናግሩት ሆቴል ነው። ልጁ ግን ሰውየው የመጣ ግን ትላንትና ማታ ነው፣ አድሯል እዛ አድሯል። ይሄን ለምን እንዴት አይረዳም ይሄ ልጅ ነው? እኔ አሁን እንደነገርኩ ማታ የእሱ አገባብ፣ እኔ መጀመሪያም አልጋ ለመስጠት እሱን ማስያዝ አልፈለኩም ነበር። ሁኔታው እንትን አላለኝም። እና እነሱ መተው እንትን ባሉ ሰዓት እኔ እሱ ወንጀለኛ ነው ብዬ ነበር ያሰብኩት። ያ ውስጥ የጥርጥርም ስለነበረ እነሱም ፈጽሞ እኔ እንደዚህ ናቸው ብዬ አላሰብኩም ነበር። ሌላ ነገር እንደዚህ ይሆናል ብዬ አላሰብኩም። የህግ አካል ነው ለሱ አልጋ መቶ የሚቀበል ሰው አለ ምናምን ምናምን ብሎ ብቻ እዚህም እንድትመጣ ያደረገችው እሷ እንደሆነች ነገራኛለች። ልጅቷ ያው ያው እንደዚህ በአካልም አላወሯትም፣ በስልክም ግን እሊና፣ የምትባል ሴት ናት ያወራችኝ። ሊና ች አንተን ያናገረች ተስልኬ ላይ አናገረችን። ከዛ በቃ እዛው የነበርኩበት ቦታ ስልኬንም ጥበቃው ጋር እንዳስቀምጥ የነገረችኝ እሷ ናት። ማለት ጥበቃው ጋር ስልኬን እንዳስቀምጥ የነገረችኝ ያው ከእርሶ ጋር እንዳውሮም ስለሰማኝ በቃ በስልክ እንዳያገኙ እዛው አስቀምጫሉ ብለን ንገረዋ ስለዚህ ስልክን እዛው ጋር እየጣልከው ሆን ብለህ ነው ማለት ነው። እኔ እንዳላገኘ ሰማችሁ እንግዲህ። አይገርምም? እንዴት ሰው ይህንን ይስታል? እዛኛው የሆቴሉ ዘበኛ ስተብዬ ነው ሰጥቶኝ ነው ሄደዋል። እንግዲህ በትግል ላይ ያለ እንደዚህ በወሬ ስልክ ሲሰጥ ይሁንና፣ አሁን እዚህ ላይ ራሱ ለራሱ ለልኡ ለራሱ ቁጭ ብሎ እዛ አለውበት ሆቴልም ደግሞ ለዘበኛው ስጥ ብላኝ ያለችኝ ህሌና ናት አለ። እንግዲህ ይሄኛው በህሌና ና በግብረአበሮቿ የተዘጋጀ መሆኑ ያስታውቃል። የህሌና ግሩፕ ነው የወሰደው። ለምን ስልኩን እዛ አስቀምጥ ብሎታል? ሲመጡ ለሱ ጥሎለት ሄደ መጠው የወሰዱት የህሌና ሰዎች እንደሆነ እየነገረው እኮ ነው። እዚህ ጋር እሷ ደውላ ስልክህንም እዛ ለሆቴሉ ላለበት ስጥ ብላለችኝ። እንግዲህ ተመልከቱ። መቼ ነው እዛ በመካዝን ላይ አዳኑኝ? ሌላ ደግሞ ዛ ላይ ስልክ ሰጡኝ፣ ያኛው ሌላ ነገር ነው። እዚህ ጋ ግን እዚህ ጋ እኔ በእውነት ነምራችሁ ልኡል ሰላም ስጠን ነው ነው የምለው። በቃ እንዴት ይህንን ይስታል? እዛ ጋ የአቤል ሰዎች ናቸው ካለ ግን እንዴት ህሌና የምትባለዋ ስልክህን ስተ፣ እንዴት የአቤል ሰዎች መጠው እንደሚይዙ ታውቃ? ለአቤል ሰዎች ስልኩን ስጥ ብላ ታዛለች ስልኩን እንዴት እንደምልም አላውቅም። በቀን በዛብኝ ነገር። ለአቤል ሰዎች አይደሉም የራሷ ሰዎች ስለሆኑ ሲመጡ ስልኩን እንዲሰጥ አዘዘችው። ዘውት ሄዱ። ለምንድን ነው አቤል አስጠለፈው የሚባለውን ኮርዲኔት ለማድረግ ያዘጋጁት ነገር ስለሆነ ይህን ነገር የሰሩ ስራ ስለሆነ ይሄንን እኮ ነገረው እሷን ት ያዘዘችኝ ስልኩን እንድሰጥ ካለው እዛ ላይ የነበረችው ትስራው የምትሰራው እሷ ነበረች። የአቤል ሰዎች ሆኖ አይደለም የአቤል ሰዎች መምጣቷን እሷ ከአቤል ሰዎች ጋር ግንኙነት አላት። የራሷ ሰዎች ስስለሚመጡ ስልኩ ስልኩን እንድትተው አደረገች። በነገራችን ላይ አሁን ደግሜ ደግሜ እናገራለሁ ልኡልን የምትሰሙ የሚሰማችሁ ሰዎች ሄዶ አሁንም ያንን የሆቴሉን ዘበኛ እንደገና ማፋጠጥ አለበት። ደግሞ እባክ ልኡል ይህንን ልጅ በደንብ እንዲያፋጠው እፈልጋለሁ። በደም እንዲያፋጥ ፈልጋለሁ። ተመልሶ ደግሞ የሚናገረውን ነገር ቁጭ ብሎ ማየት አለበት፣ ማየት መስማት አለበት። ዝም ብሎ ዝም ብሎ ቁጭ ብሎ በመናደድ እኛንም እዚ አንናደል። አዎ በእርግጥ እንደማይሰማ ነግሮናል። ዛሬ ስራዬን ነው የምሰራ ብሏል። ስራውን አትስራ ያለው ነገር የለም፣ ግን ስራውን በትክክል ስራ ነው እኛ፣ ልዑል ስራህን በትክክል ስራ ነው የእኛ ወይም የብዙዎች ተከታዮች ተከታታዮቹ ፍላጎት እንዴ እዚ ጋር እኮ በጣም እንደው በእናታቸው ይሄንን ነገር እስቲ ጻፉለት እዚ ጋር የሚለው እዚ ጋር በእሷ ታዞ ስልኩን እንደተወለት ስልኩን ከታዘዘልናት ከተወለት የእሷ ሰዎች ይዘውት ሄደዋል ይህ ጭራሽ የሚሰራውን ድራማ ምን አለ ቤተወን እሱም ደግሞ ከአቤል ጋር ችግር አለው ወይ እኔ አሁን የምለው ከአቤል ጋር ችግር አለው ወይ የሚመስለው ይህን ነው። አሁን በዛሬው ንግግሩ ራሱ እየወነጀለው ነው። ከአርግዛ ነበረ ወይ አንተ ታውቃለ ወይ? የሚያጣላችሁ ይሄ ነው የማይባል ነገር ነው የሚለው። ቁጭ ብሎ ልጅቷ ስትሞት ፖሊሶችን ጠርቷል አቤል። ፖሊሶቹ ስራቸውን ይሰራሉ። ለምርመራ የሚያረጉትም የሚመረምሩትም የህክምና እንትኖች ናቸው። የእሱ ስራ አይደለም። እና ሄዶ ማጣራት አጠራሉ ብሏል። ሄዶ ማጣራት ያለበት ለምን እርጉዝ አልሆነችም ሆነች የሚለውን ነገር በሚያጣራበት ያጣራ ይሁንና ግን እነዚህ ሰዎች ስንት ስልጣን ያላቸው ስንት እጅ ያላቸው ነው? ፌክ ነገር መስራት የታወቀ ነው እንግዲህ በሀገራችን ላይ ሊሰራም ይችላል። ግን ህክምናው ካላገኘበት ደግሞ ምንም ሊያደርገው አይችልም። ይህንን ልጅ ምን እንደሚፈልግ አላቅም። በእውነት ነው የምላቸው። የብዙዎቻችንን ሰላም እየነሳን ነው። ስራው ጥሩ እየሆነ እያለ አላቅም። አሁን ጊዜ ግን ግራ እየተጋባ ነው። እሱ ራሱ ፎከስ እያደረገ አይደለም? ብዙ ነገሮች ከእጁ እያመለጡ ነው ይሄ ልጅ እንዴት ቁጭ ብሎ እየተናገረው እንዴት ያመልጠዋል ግርም ብሎ ሲናገር በቃ ያዘው ስል ተመልሶ ጭራሽ ደግሞ በማግስቱ ይመጣልኛል አዘዛኝ ነው ስልኩን የተኩል ካለችው ከመጀመሪያውም ንሱ ያስወሰደች እሷ ናት እናንተ ፍረዱት እንግዲህ እኔ ቤት ሟች በተገደለችበት እለት እኩለ ሌት ወደ አስር ሰዓት አካባቢ የአካባቢ ሰው መኪና እኔ ቤት ውስጥ ገብቶ እንደነበር እነዛን ሰዎችን ደግሞ ፈላልገን በምናገኝበት ሰዓት የልያ ሰዎች እንደሆኑ ያገኟቸውም ሰዎች አሉ። እሺ፣ እንደዛ ከሆነ እነ ልያ እኔ ቤት ውስጥ መኪና ይዞ ገብተው እነዛን ነገሮች በሚያደርጉበት ሰዓት አንተ የት ነበር? እዛ ዕለት እኮ ጋሽዬ ለማ መኪና ነው ስል ጋሽዬ ፈቅዶ ነው ይቁም ብሎዋል አለች ማለምነሽ እንዲህ አሁን አንተ ምን ስትለኝ ነበር? አንተ ገለ ወይም ደግሞ የሆነ ነገር አድርገህ ቤት ውስጥ ጫጫታ ስትፈጠር ስመጣ ነገሮችን አልከኝ። ነገር ቤት ውስጥ ተመሳሳይ ሰዓት የተፈጠረው ወንጀል እያለ ሌላ ሰው ሲገባ አላየውም ስትል ማመኔ ጥፋተኛ እኔ አሁን አንተ ያ ነገር ሲፈጠር ያ ቤት ውስጥ ውካታ ሲገባ አላየሁም ብለህ ነበር መልሰህ አሁን አለምነሽ ነሽ እንደዚህ እንደዚህ እንደዚህ ብላኝ ነው አልከኝ። ኦኬ፣ ይሄም ደግሞ እንግዲህ ከእነ አለምነሽ ጋር ወይም ደግሞ ከእነ ሊያ ጋር ስለተፈጠረው ወንጀል በአንድ ሳይ ከእነሱ ጋር መተባበልን የሚያሳየው ምክንያቱም ሊያ ከማንም ሰው ጋር ከእኔ ጋር ምንም አይነት ንክኪ እንደሌላት ይላል። ህግም እናንተ የምታውቁት ነገር ስለሆነ እንግዲህ ይሄ ሁሉ እንግዲህ እየሰማችሁት ነው። የዛሬ የልዑልንም ትንሽ የአቤልንም ትንሽ አሰማኋችሁ። የሚገርመው መጨረሻ ላይ ምን እንዳሳቀኝ ታውቃላችሁ? እንግዲህ ትላንትና በሰማነው እንትን ልኡል ለዘበኛው ቤተሰቦች ከለላ አድርግላቸዋለሁ ምናምን ብሏል። አይገርምም። ዛሬ ይሄ ዘበኛ የተባለው ልኡልን ማላወቀውም እንጂ ልኡልንም ተጠያቂ እያደረገው ነው። እህቴ ተይዛለች አሉ አለው ግን ትህቴ አሁንም እዚ ጋ ልግራ ግራ እየገባው ነው እንጃ። አጠያይቁ እህቴ ተይዛለች እንዴት ብዬ እውነቱን ነግረሃለው እያለው ነው። ምናልባት የዛች ሰዎች ደግሞ እንደገና እህቱን ይይዝበታለሁ። ምን እንደምል እናንተ ስሙና፣ እናንተ ምን ከመጣ ነው መኪና የመጣው እኮ 10 ሰዓት አካባቢ ነው። ታዲያ በኋላ ነው በቃ ጥራት ስማን የወረድኩት። እኔ ደግሞ ማንም ሰው ማጣራት በሚችልበት መንገድ እንግዲህ የኔ ንጽሕና ማጣራት በሚችልበት ሙዳ ያለ እኔ ከዚህ እኔ ኤቲኤም እዚህ ተመጣች በኋላ ቤት አልደረሰችም። ስለዚህ እኔ ኤቲኤም ደግሞ ተይዛ፣ እኔ እንዴት ነው እውነቱን ታዲያ የምነግርህ? እህቴ ተይዛ ያው ማን ነው እህትህ ተያዘች አለ ብሏል? እንደዛ ማን ነው እህትህ ተይዛለች አለ ሲጀምር? እኔ ጋር ነው አይደል አንተ ያለው? በእኔ ቁጥጥር ስር ነው ያለው? ማን ነው እንደዛ መረጃ ሊያመጣልህ የሚችለው ከኔ ሰዎች ውስጥ? እኔ እንደዛ ውስጥ ሲያወሩ ሰምቻለሁ። ማን ሰው ላይ ሰማው ነው? ሲጀምር እህትህንም እናትህንም እኔ ነኝ አይደል የሸኘኋቸው? ያው ከሰው ጋር ሂጅ ነው የሸኘኋቸው። ስማኝ ያውም ከሰው ጋር ርግጥ ከለላ ጥበቃ አድርጌላቸው ነው ለሸኛችሁ። የሰማኝ ነው እማይመስል ነገር አሁን ላይ እዚህ ጋር እንድታወራ አልፈልግም። እህቴቴ ይዛለች ምናምን እንደዚህ አይነት ወሬ ደግሞ ከኔ ሰዎች ውስጥ ማንም ያወራ የለም። ልጁ የጨነቀው ይመስላል እውነቱን ለምን እንዴት እነግርሃለሁ። እህቴም እኮ አልገባችም አለው አይደል? ያልገባች ማናው ደሞ እህቱን ደሞ እንደገና የያዛት ስለዚህ ይሄ ልጅ አሁንም ቢጨናነቅ በደንብ ቢጠይቀው እንደ ጥያቄ ሁሌም እንደሚያደርገው ቢጠይቀው ይሄ ልጅ እውነቱን ይናገራል። ግን እዚህ ሳያስበው አቤልን ወቅሷል። መጨረሻው ናፍቆኛል። እነዚህ የልኡንና የዘበኛው ፍቅር መጨረሻው ምንድን ነው የሚለው ይናፍቀኛል። ይቅርታ አድርጉልኝና ለማንኛውም ወንድሞቼ አበዛውባችሁ፣ ያው ነገሩ የተንዛዛ ስለሆነ ነው። በተረፈ ስለምታዳመጡኝ አስተያየታችሁን ስለምሰጡኝ፣ ከልብ ከልብ አድርጌ አመሰግናለሁ። ሁላችንም በጸሎት አቤልን አንርሳው። በሌላ አስተያየት እስክንገናኝ ለዛሬ በዚህ እሰናበታችኋለሁ ባይ